ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን።

ዌልካም ማይ ፋሚሊ ዌልካም ማይ ፋሚሊ ፕላስ። ዛሬ ሮብ ነው አይደለ? እንኳን ብዙም ተመልካች የለም። ለማንኛውም ንግባ። ያው ሰዓት የልጠብቅ ብዬሽ ነው እንጂ ዚ ሰዓት እንኳን ብዙ ተመልካች የለም። ለማንኛውም

እና እንዴት ናችሁ? ሁሉም መልካም ሆኖ እንዴት ነው እናንተ ጋር?

የምትገናኛቸው እናማች አንቺና እኔ የቴሌግራም ትንሽ እንዴት እንደሆነ ባላቅም ጣጥቶልኛ፣ ባልሽ እና ለማንኛውም አሁን ከገባሽ ኖቲፊኬሽን ከደረሰሽ ከገበልሽ ብዬ ተስፋ አደርጋለሁ። አለ ወልካም

ተስፋ በመቁረጥ ጊዜ የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጁ አምላኪ ሆይ፣ እጅግ በሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬን ግዙፍነትና ውስብስብነት የተነሳ አሁን ባለኝ ስጋዊ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳይ መነሻነት እንኳን ማወቅ አቅቶን እንከራተታለሁ። የእኔ ጌታ በእንዴት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬን ጠላሁ። የወለድኩበትን የተወለድኩበትን ቀን ረገምኩ። ለምን በኔ ብቻ መከራው ጸና? የችግርና ያስቸጋሪ ሁኔታዎች መሞከሪያ ሲሆንኩ ጌታ የሆይ ያዩኝ ሁሉ ከነፍሴ ጭንቀት ከስጋይን ጉዳት የተነሳ ስለምን እግዚአብሔር ቀጣው ቅጣት ውስጥ ከኃጢአት የተነሳ ነውን? በየዕለቱ መከራ ቀናትን የሚያሳልፈው በደሉ ስለበዛ አይደለምን? አሉኝ። ጌታዬ ሆይ፣ አንተ ተስፋ ላጡ ተስፋ ላዘኑትን ማጽናኝ፣ ለተሸገሩት መፍትሄ፣ ለደካሞች ብርታት መሆንህን አውቄ ወደ አንተ መጥቻለሁና ልጅ ብለህ በእቅፍ ተቀበለኝ። ያን ጊዜ መጽናናቴ ይበዛል። ከእኔ ከባሪያ በባሰ ችግር ተይዘው ፈውስና ድህነት አጥተው በመጠመቂያው ዳር ተጥለው የነበሩትን አልጋሸክ ማህበርትተህ እንዳቆምካቸው ታሪካቸውን ለውጠህ በአደባባይ እንዳከበርካቸው ሳስብ ተጽናናው ህዝብ ሁሉ ከበሽታዋ ጽናት የተነሳ ተጠይፈዋት ወዳጅና አዝማድም ርቀዋት የምትይዘውና የምትጨብጠውን አጥታ ተስፋ በመቁረጥ ውስጥ በነበረች ጊዜ ተስፋዋን አንተን አግኝታ የልብስን ጫፍ በነካች ጊዜ ታሪኳን እንደተለወጠ ተስፋዋም እንደቀጠለ አስቤ ተጽናናሁ። አሁንም አምላኪ ሆይ የእኔን ምስኪን ልጅን ታሪክ እንደ እርሷ ለውጥ። ርሁሩህ ጌታ ሆይ ከእኔ ጋር ሆን ዙሪያውን ዙሪያዬን ከበው መፍትሄ በማጣት እያባዘንኩኝ ለሚገኘው ችግሮች መፍትሄ ስጠኝ። ተስፋ እንድቆርጥ ያደረገኝን የጥፋት ስር ከልቦና ይነቅለ ጣልልኝ። በነገር ሁሉ እየደነገጥኩ እየተሸበርኩና በተስፋ መቁረጥ ውስጥ እንዳልገባ አድርገኝ። በልቦናዊ ሰሌዳ አንተ ከነገሮች ሁሉ በላይ መሆንህን እንድረዳ አድርገኝ። በአንተ በተወዳጅ ጌታዬ ፊት ብርቱ ደካማ፣ ጠንካራው ልፍስፍስ፣ ባለመጎሱ ጭንጋፍ፣ ጦረኛው ምርኮኛ ይሆናል እና መፍትሄ የጎደላቸው ነገሮች በፊት አለመኖራቸውን አውቄ ለሰላሜ ንጉስ ልቤ ሐዘኑን ዘወትር እንዲያቀርብ እምነትን ጨምርልኝ። ባህር ከፍለህ እንዳሻገርክ የደረቀ ማኅፀን እንዳለመለምክ መካኒቱን በልጅ እንደሸለምክ ሞቱን ሕይወት እንደሰጠኸው እያሰብኩ ጥቂት የሆነውን መከራዬን ከተስፋ መቁረጥ የጋራ አስወግድልኝ። የበረከት ጌታ ሆይ እርኩስ መንፈስ ነገም ነገሮችን ሁሉ እያከበደብኝና እያወሳሰበ ወደ ቀቢፀ ተስፋ እንዳይከተኝ ገስጽልኝ። መጽናናቴ ባንተ፣ ተስፋዬም ባንተ፣ ባንተ ደህንነትና ጥበቃን ባንተ፣ ፈውስም ባንተ፣ መሸለምን ማጌጥም ባንተ፣ መሾውን መበልፀግም ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ፣ መሸለምን ማጌጥን ባንተ፣ መሾምም መበልጸግን ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ የፈቀድኩት ሁሉ ማግኘት በአንተ መሆኑን አምኜ በጥበቃ ውስጥ እንዲኖር ለዘላለሙ እርዳኝ። ድንግል እናት የማርያም ሆይ፣ የደረሰውብኝን መከራዎች አይተሽ ተስፋ ከሚያስቆርጡ መከራዎች ሁሉ ሰውሬ ከሰላም ሁኝኝ።